የዚናን ነገር መጀመሪያ መውደዱ ራሱ መቼም የሚያየው ሰውየው እኮ ወዶት ነው አደለ? እሱን ማየቱ ትልቅ ወንጀል ነው። ሙንከርን መውደድ ሙንከርን ከመስራት አይለይም። ሙንከርን ማጣጣም፣ ሙንከርን መደገፍ፣ ሙንከርን ላይክ ማድረግ፣ የሙንከር ደጋፊ አባል መሆን ከሰራተኛው አይለይም። እርግጥ ዝሙት እንደሰራ ነው ተብሎ ይገረፋል። ምን ይደረጋል? አይደለም ሸሪዓ ዳኛ ጋር ቢቀርብ ሸሪዓው ዳኛው ምን እንደሚወስድበት የቀረበለት ዳኛ ነው የሚያየው። ዝሙት የሰራ ሰው በቁርአን በሐዲስ ተነግሯል። ግን እነዚህ ወሳኢሎች ለዝሙት ሊያዘጋጁ የሚችሉትን ነገሮች የሚሰራ ሰው ምን ይደረግበታል? ለሙጅተሂዱ ለሙፍቲው ለዳኛው ነው የሚለቀቀው። ግን ትልቅ ወንጀል እኮ ነው። አንዳንድ ጊዜ አሁን በሞባይል ምክንያት እየተፈጠረ ያሉት ወንጀሎችን ካያችሁ በጣም የሚያሳፍር የሰው ልጆች እያለቁበት ያለ ነገር ቢኖር ዩቱብና ቲክቶክ ነው። በግድ ነው የሚጋብዝህ። ዛሬ አዑዙ ቢላሂ ምሽጦ ረጅብ ትላለህ። ከዚያ እና ሊላሂ ወ እና ኢላሂ ራጂዑን። ቀስ ብለህ እያየህ እያየህ ከዚያ በኋላ ትለምደዋለህ። የሰው ልጅ ሙንከርን በጣም ነው ተሎ የሚለምደው። ሸይጣንም ያባብለዋል። አንተ እኮ አይደለም የለቀከው እንዲ እነሱ የለቀቁት ነው እ አንተ የምትፈልገው እኮ ሐላሉን እየፈለግክ ነው፣ ሐራሙን ያየው እያለ እያባበለ እያባበለው ይዞ ገደል ነው የሚገባው። ለዚህ ብለው ብዙ ዑለማዎች እኮ ከልጥ ያለበት ስለሆነ ይቅር፣ ዩቱብ አትጠቀሙ፣ ቲክቶክ አትግቡ ምናምን ይሉናል። ለምን እንዲሁ? ምን አለ ዳዕማ የሪቡክ ላማላ የሪቡክ ነው ጥርጣሬ ውስጥ የሚያስገባህን ነገር ለምን ትገባለህ እዚያ ውስጥ በሚል